መከራ ይገጥመዋል። አንድ ክብሩ ይራቆታል፣ ሁለት ገንዘቡ ይራቆታል፣ ሶስት ጤናው ይራቆታል፣ አራት ጠረኑ ይበላሻል። በየቀኑ የሚጠጣ ሰው በእውነቱ ሁለት እግር ያለው የሚሰማ የሚያይ ጆሮ ያለው ጋን ማለት፣ እውነቴን ነው የምላችሁ። አምስተኛ ያገባ ከሆነ ትዳሩ ይበተናል፣ ካላገባ የማግባት እድሉ አደጋ ላይ ይወርቃል። ስድስተኛ ታማኝነቱ ያቆማል። ለሰካራም የተሰጠ ብድርና እኪሱ ውስጥ ተረስቶ የታጠበ ብር ሁለቱም አይ ሁለቱም ውሃ ነው የበላው ነው። ለምን? የሰካራ ውሃ ነው የበላው። ተረስቶ የታጠበ ብር ምንድን ነው የበላው? ውሃ ነው የበላው። ለሰካራ እርዳታ እንጂ ብድር አይሰጥም ይባላል። ምክንያቱም አይመልስም፣ አይመልስም። እንደው ለመተባበር እንካ ይባላል እንጂ ለሰካራ ማበድራችሁ ባይመለስ እግዚአብሔርንም ማንን እንዳትወቅሱ የናንተው ስለተ አሁን እዚህ ውስጥ ያለው ያላገባው እንዴት እንደሚያገባ መረጃ ይሰበስባል። ያገባው ደግሞ እንዴት እንደሚፋታ መረጃ ይሰበስባል። ሁሉም አደጋ ላይ ነው ማለት ነው። መሬቱ እህል አሊ ሲል በገጠር ያደጋችሁ ሰዎች መሬቱ እህል አሊ ሲል ምንድነው የሚደረገው? ከገጠር የመጣችሁ ሰዎች ከአሜሪካ ከመምጣታችሁ በፊት ብዙ ሰው ያፍራ። ከገጠር ለመምጣቱ ምን ይደረጋል? ገጠሬዎች ዛሬ መሬቱ ሰዎቹ ጉቦ፣ መሬቱ ማዳበሪያ፣ ራሱ መሬቱ ያለ ሙስን እናልሰራል። እውነቱን ለመናገር አንቺ፣ አንተ መልክ አለ ብለሽ ካሰብሽ መልክ ያለው የለም። በመሰረቱ እኛ ተስማምተን ቆንጆ የምንላቸው እንጂ ቆንጆ የሚባል የለም፣ ይመናል። ምክንያቱም ፀጉር ዝወ ማሆኑ አፍንጫ አድራሻው ሊጠፋ ይችላል። የተሟላ ቆንጆ የለም። ሁሉም በጊዜው ምን አድርጎ ሰራው ውብ አርጎ። ሁላችንም ቆንጆ ነን። ይክበር ይመስገን እግዚአብሔር እና እነዚህ ታናናሾቹን አትናቋቸዋለን። ለምን መላእክቶቻቸው በሰማይ የአባቴን ፊት ያሉ አንተ ላንተ አይን ስላልሞሉ፣ እንዳንተ ገንዘብ ስላላከማቹ፣ እንዳንተ ውድ መኪና ስላልገዙ፣ እንዳንተ ውድ ሞባይል ስላልያዙ፣ እንዳንተ ሱፍ ስላልለበሱ፣ እንዳንተ ውድ ጫማ ስላላደረጉ አትናቃቸው፣ አትጸፋቸው፣ አታግላቸው። ምክንያቱም መላይክት ጠባቂዎች አሏቸው። መላይክት ለመሆን የማን ናቸው? የእግዚአብሔር ናቸው አይደለም መላእክት መላእክቱ ለእግዚአብሔር ይላል መጽሐፍ። የእግዚአብሔር መላእክቶች ይላል፣ መላእክት ይላቸዋል። ነገር ግን እዚህ ላይ ክርስቶስ እኛን ስለሚወድን ምን አለ? መላእክቲ ሆሙ ብሎ መላአኮቻቸው መላእኮቻቸው፣ ያለው ለዲዎቹ ነው። ይሄ በየሜዳ ወርቆ የቀን ፀሐይ የሚጠብሰው፣ የሌሊት ብርድ የሚያቆራምደው አንገቱን ደፍቶ አንጀቱን አጥፎ ጎስቁሎ የገጠጠ አጥንት የተመጠጠ ደም የደረቀ ቆዳ የጎሰቆለ ሰውነት ይዞ የምታዩት ሁሉ ረቂቅ፣ ድብቅ፣ ኃያል መልአክ አለ። የእሳት ሰይፍ የሳት ጦር የያዘ አጃቢ መልአክ አለ። ባለስልጣኖቹ አይታቸዋል፣ ይታጀባሉ አይደለም? በሰለጠነ ጡንቻ ባለው ደረቱ በሰፋ ጠላት ሊመጣ መክቶ ይመልሳል በሚባል ወታደር ይጠበቃሉ። የእኛ ደግሞ ጠባቂ መልአኮቻችን አጃቢዎቻችን የእኛ ሪፐብሊካን ጋር እነ ቅዱስ ሩፋኤል ናቸው። አይተኙ፣ አያንቀላፉ፣ አይራቡ፣ አይጠሙ። ውሻ ብትቀልበው በስጋ ይታለላል። የኤሌትሪክ አጥር ብትዘረጋ መብራት ሲሄድ ያከስራል። ዘበኛ ብሰጠው ወይ ያንቀላፋል ወይ ይታለላል። እነ ቅዱስ ሚካኤል ግን በኤሌትሪክ ስለማይሰሩ መብራት ቢመጣ ቢሄድ እንደ ውሻ ሆዳቸው ስለማያሳሳቸው የማይሸነፉ እንደ ዘበኛ እንቅልፍ የማይረታቸው ስላልሆኑ ዘወትር እጥበቃ ላይ ናቸው። እኛን እየጠበቁን ነው። ክብርና ምስጋና የጓውል አምላካችን ቅድም እንዳልኩት ባለ የአትክልቱ ባለቤት ማን ነው ብያችኋለሁ። እኛ ምንድነን? እናንተ ምንድን ናችሁ? አቤት አትክልቶቹ እኛ ነን። አትክልተኞቹ እነማን ናቸው ብያለሁ። እነ ቅዱስ ሚካኤል ናቸው እነ ቅዱስ ሩፋኤል ናቸው። እንዲያውም በትንቢተ ዘካርያስ ምዕራፍ አንድ ቁጥር አስራ ሁለት ላይ አንዳንድ ሰዎች መላእክት ዋኑ ነው ብለው ጽፈ አንድ መንገድ ነው ማለት ምን ማለት ነው? የእግዚአብሔርን ቸርነት ወደኛ ያመጣሉ እንጂ የኛን ጸሎት ወደ እግዚአብሔር አያደርሱም የሚል ቀዥቃዣ በሽተኛ ለእርዳታ የማይመች አንዳንድ ሰው እየሰጠመ ልታወጡ ስትሄዱ እጁን ከደበቀ ምን ታደርጉታላችሁ? ለመውጣት የሚሰጥመውን ሰው ለማውጣት እኮ ራሱ መተባበር አለበት። አይደለም እጁ እንደዚህ ማውጣት አለበት። አንድ በሽተኛ ሐኪም ቤት ሄዶ ዶክተሩ የሚጠይቀውን መረጃ መስጠት አለበት። እንደ ከገጠር መጥቶ ይባላል። ሰውየው ከወደ ሰሜን መጥቶ ሊታከም ሄዶ ዶክተሩ ምንን ነው የሚያማለው ይባላል። እንደ ዶክተር ከነገርኩት ምኑን ታክሙት? አውቀው ያክሙኝ እንጂ አለ። ዶክተር ማለት አዋቂ እንጂ ጠንቋይ ማለት አይደለም። ጠንቋይ እንደምታውቁት መገመት ነው። ችግር የለበትም፣ ውሸት ስለሆነ ችግር የለበት እንዲያደርጋል ይላቸዋል። እንደ እውነቱን ለመናገር ጥንቆላ ሀጢያት ስለሆነ ነው እንጂ እዚህ ያለው ሰው በጠቅላላ ጥንቆላ ቢሰማራ ይችላል። ምክንያቱም መዋሸት የሚያቅቶ የለ፣ መገመት የሚያቅቶ የለም። እና ሰውየው ዶክተሩ ታዲያ የለም የማትናገር ከሆነ አንተ መታከም ያለብህ እንስሳት ሐኪም ቤት ስለሆነ ወደዛ፣ ሳይናገሩ የሚታከሙ እነማን ናቸው? ከብቶች ናቸው። አንተ ከብት ነህ ተናገር እና ስለዚህ፣ ቅድም እንዳልኳቸው እኛ ጠባቂ መላእክት የእኛ ጠባቂዎች መላእክት፣ እነማን ጠባቂዎቻችን እነማን ናቸው? እነ ቅዱስ ሚካኤል እና እዛ ትንቢተ ዘካርያስ ምዕራፍ አንድ ቁጥር 12 ላይ ምን ይላል? መልአኩ ወደ እግዚአብሔር ባጭሩ፣ መልአኩ ለእግዚአብሔር እስራኤል ተማርከው በመከራ ውስጥ ነው ያሉት፣ በስቃይ ውስጥ ነው ያሉት፣ ይረገጣሉ፣ ይገዛሉ፣ ያለቅሳሉ፣ ያነባሉ በቅኝ ግዛት በመከራ ውስጥ ነው ያሉ እና አንድ ቀን መልአኩ ወደ እግዚአብሔር አመለከተ ጌታ ወይ እነዚህን ሰዎች እስከ መቼ ነው ይቅር የማትላቸው ብሎ አመለከተ አመልካችሁ ማን ነው ንገሩኝ መልአኩ ወደ ማን ወደ እግዚአብሔር አሁን ይሄ ወደ ላይ ወደ ለማን የተናገረው ብያችኋለሁ ወደ እግዚአብሔር አሁን እግዚአብሔር ምን አለው መልሱም በመልካምና በሚያጽናና ቃል መለሰለት፣ ይላል በመልካምና በሚያጽናና ቃል መለሰለት ማለት ጥያቄውን ተቀብለው አልተቀበለውም? አቤት ተቀብሎታል። ከዚያ በኋላ መልአኩ ለነብዩ ምናለው? እግዚአብሔር ይርቅታቸዋለሁ ብሏልና ሂድና ለኢየሩሳሌም ነፃነትን፣ ምህረትን፣ ይቅርታን ስበክ አለት። አያችው፣ መልአኩ ወደ እግዚአብሔር ልመናችንን ያቀርባል፣ ከእግዚአብሔር ደግሞ ችሮታውን፣ ቸርነቱን ይዞ ይመጣል። በአዋርያ ስራ ምዕራፍ አስር ላይ ስትመለከቱ መልአኩ መጥቶ አንተ ቆርኔሌዎስ ጾምህ ጸሎትህ ምጽዋትህ በእግዚአብሔር ዘንድ ተሰምቶልሃልና ደስ ይበልህ፣ ጴጥሮስን አስጠርተህ ተጠመቅ። ጸሎትህ ጥሩ ነው፣ ምጽዋትህ ጥሩ ነው፣ ደግነትህ ጥሩ ነው። ነገር ግን በጥምቀት መታተም አለበት እና ከስላሴ መወለድ የመንግስተ ሰማያት ዜጋ መሆን አለብህ። ስለዚህ የሚያደርገው ጴጥሮስ ነው ብሎ መልአኩ መጥቶ ነግሮታል። መላእክት በየቦታው ተገኝተዋል። ክርስቶስ ሲጸነስ ለእመቤታችን ያበሰራት መልአክ ነው። እመቤታችን ስትወልድ በበረት ወግብተ መንጹ ብዙሃን አራ ሰማይ በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ እንደምትመለከቱት ብዙ የሰማይ መላእክት መጥተው በረቱን አጥለቀለቁት፣ ይላል። ክርስቶስ በቆሮንቶስ ምድረ በዳ ሲጾም ሲጸል በጸለየበት ጊዜ ወመፁ መላእክት ይትለአክዎ ሊያገለግሉት መጡ፣ ይላል። በሚሰቀልበት ጊዜ ቀራኔው በመስቀሉ ዙሪያ እንደ ሻሽ ተነጥፈው፣ እንደ ቅጠል ረግፈው፣ እንደ ግን ተረብረው ዙሪያውን አቅረውት ነበር። ቀራኔው በሚቀበረም ጊዜ በመቃብሩ ቦታ መላእክት ነበሩ ይላል። ሲያርግም በሐዋርያ ሥራ ምዕራፍ አንድ ቁጥር 8 ላይ ስትመለከቱ በመላእክት ታጅቦ ነው ያደረገው። አሁን ነገ ደብረ ዘይት እናከብራለን። በኋላ መልሶ ሲመጣ ታጅቦ የሚመጣው በማን ነው? በመላእክት ነው። ስለዚህ በሰው ልጅ ከተፈጠርንበት ጊዜ ጀምሮ እስካሁን ድረስ ካሁንም በኋላ እስከ ለተምጻት ድረስ የመላእክት ጥበቃ አይለየንም። የማያርፉ የማያንቀላፉ የማይሰለቹ ጠባቂ መላእክትን የሰጠን እግዚአብሔር ክብርና ምስጋና ይገባው። እንግዲህ ምእመናን፣ ያች በለስ ፍሬ ማፍራት አልቻለችም። በለሷ ማንም ብያለሁኝ፣ እኔና እናንተ ነን። ብዙ ፍሬ አልባዎች ነን። ምግባርና ሃይማኖት አልታረቀልንም። ነፍስና ስጋችን አልተናበቡልንም። ልባችንና አንደበታችን አልተገናኙልንም። በየተሰማራንበት የስራ መስክ ችግሮች አሉ። በየንግድ ቦታው፣ በየቢሮ፣ በየትዳራችን፣ በየቦታው ክርስትናችን ፍሬያማ ሊሆን አልቻለም። ውጤታማ ሊሆን አልቻለም። የምናስበው ሌላ፣ የምንናገረው ሌላ፣ የምናደርገው ሌላ ነው። እና እግዚአብሔር ይቆጣል። አስተምሮ ቅድም ነግሬያቸዋለሁ። በለሱ ፍሬ እንዲሰጥ ምን ያስፈልገዋል? መተከል አለበት መጀመሪያ፣ ከዛ መኮትኮት አለበት፣ ከዛ ማዳበሪያ ማግኘት ነበረበት። መተከል ማለት መማር፣ ክርስቶስ ተክሎናል፣ በትምህርቱ ተክሎናል። ማዳበሪያው ትምህርቱ ነው። ወገኖቻችን ኮትኳቾቻችን ሐዋርያት ናቸው፣ የንስሐ አባቶቻችን ናቸው። ክርስቶስ እኛ እንድንበቅል እንድናብብ፣ እንድናፈራ ዝናብ አይደለም የሰጠን ውሃ አይደለም የሰጠን። ዘበላ ስጋዬ ወሰቴ ደሜ፣ ደሜን የጠጣ ስጋዬን የበላ የዘላለም ሕይወት አለው ብሏል እግዚአብሔር። ስለዚህ በለሷ ፍሬ ባለማፍራቷ እቆርጣታ አለው ብሎ ሲመጣ ቅዱሳን መላእክት እባክህ ጊዜ ስጣቸው የትምህርታችን ርስ እኮ የዘንድሮን ማራት የዘንድሮን ተዋት አይደለም እስኪ ለፋቸው ምሳሌውን ልባቱ ወንጌል ላይ የተጻፈው ሰውየው ቁረጥና ጣላት ነው ያለው አይደለም አትክልተኛው ምን አለ እስኪ የዘንድሮን እናያት እስኪ ትንሽ ልንከባከባት ድኳ ማዳበሪያ ፋንድያ አፈር ላስታቅፋትና ካላፈራች ትቆረጣለች ማለት ምን ማለት ነው እስቲ ትንሽ እናስተምራቸው፣ ጊዜ እንስጣቸው። እግዚአብሔር ደግ አምላክ መሆኑን የምታውቁት መቅጣት እየቻለ መቅሰፍ እየቻለ ማጥፋት እየቻለ ይታገሳል። ሐዋርያው ቅዱስ ጳውሎስ በቅዱስ ጴጥሮስ ሲናገር እግዚአብሔር ዘገይ ይመጣል ብላችሁ ነበር፣ ዘገየ ምን ነው ዘገየ እያሉ የሚያፌዙ የሚቀድዱ ሰዎች አሉ። እግዚአብሔር ከመምጣት አይዘገይም፣ ምናልባት በመቆየቱ ንስሐ እንገባ እንደሆነ ብሎ ነው ይላል መጽሐፋችን። ስለዚህ ወገኖቻችን ከመነቀላችን በፊት ንስሐ እንግባ፣ እንለወጥ፣ እንቀየር። በእውነት እግዚአብሔር እኮ ደግ አምላክ መሆኑ የምታውቁት ምንድን ነው? ምንም አይነት ኃጢአት ይሁን፣ ምንም አይነት ኃጢአት ይሁን ይቅርላለሁ አለ እግዚአብሔር። ወገኖቻችን ከዚህ በላይ ምን ያድርግ እግዚአብሔር? ስጋውን ቆርሶ አበላ፣ ደሙን ቀርቶ አጠጣ፣ ቆሶ ፈወሰ፣ ተርቦ አጠገበ፣ ተጠምቶ አረካል። ሐሞት ቆምጣጤ መራራ ጠጥቶ ህይወታችን አጣፈጠው። ሙቶ ሕይወትን አነገሰልን። ተቀብሮ ትንሣኤን አወጀልን። ተስፋ ሰጠን። የጥሉ ግርግዳ ተናደ። የለያየር መጋረጃ ተቀደደ። ንስሐ የሚባል ደግሞ የማያልቅ ሳሙና ሰጠ እግዚአብሔር። ታጠቡ፣ ንስሐ ገቡ፣ ተመየጡ። ሀብየ ዋነሂ እትመየጠክሙ እናንተ ወደ እኔ ተመለሱ። እኔ ወደ ማን መለሳለሁ አለ? ወደ እናንተ መለሳለሁ አለ። ተበድሎ ይቅር የሚል ጌታ፣ ተበድሎ የሚክስ ጌታ፣ ኑና ይቅር ልበላችሁ የሚል አምላክ እያመለክን ለምን እንሰቃያለን? ሰማ

ለእግዚአብሔር ምስጋና እያቀረበ እያገለገለ እንዲኖር የአምላካችን ቸርነት ከእሱ ጋር ይሆንልን። እኛም በጣም መዝማሬ የሰማነውን እግዚአብሔር አምላካችን የመላእክትን ዝማሬ ያሰማን። ፕሮግራማችንን በዚህ በአማረ ሁኔታ ብዙ ባለ ታሪክ የተደረገላችሁን አሁን ጨርሰን ብናነበው ጊዜውን የሚፈጅ ስለሆነ በመዝገብ ላይ አስፍረን ለዚህ ፕሮግራም አዘጋጅተን የምናሰማችሁ ይሆናል። እግዚአብሔር የሁላችሁንም ስዕለት ይስማችሁ። ጽላተ ኪዳን እባላለሁ። ለሞት የሚያበቃ ሕመም ነበረብኝ ለመቤት የመጥቼ ነገርኳት። እሷም ጸሎቴን ሰምታኝ የአለሞት የሚያበቃው ህመም ከኔ የተወግዶ ህመም የለብሽም ተባልኩኝ። እግዚአብሔርን አመስግኑልኝ፣ ለክብሩ መግለጫ የሚሆን አስር ሽብር አስገብቻለሁ። እግዚአብሔርን አመስግኑልኝ ይላሉ። ትርሲተ ገብርኤል እባላለሁ። የዛሬ ሳምንት ወደ ሕክምና ሂጄ ስመረመር የሳንባ ላይ ከባድ ጠባሳ አለብሽ ተባልኩኝ። እኔም ሲጨንቀኝ ወደ እመቤታችን መጥቼ ነገርኳት። እሷም ችግሬን አቃለለች፣ ነፃነሽ ተባልኩኝ። እግዚአብሔርን አመስግኑልኝ፣ ለሁላችሁም ትድረስላችሁ። ገብረስላሴ እባላለሁኝ እመቤቴ ልደታ ቅድስት ድንግል ማርያም ስለቴን ችግሬን፣ በስውር የነገርኳትን ስለሰማችኝ እኔም ከችግሬ ስለተወገደልኝ ሀምሳ ሺ ብር አስገብቻለሁ። መብርሃንን አመስግኑልኝ፣ አሁንም ጸልዩልኝ ይላል። ሌላውም ደግሞ ሶነያና የምትባል ልጅ ጠፋችብን እባካችሁ ያገኛችሁ ሶለያና የምትባል ልጅ ጠፍታብናለች እና እሷን ያገኛችሁ እንድትጠቁምን። ስሟ ስሟ ሶለያና ነው ይላሉ። ገብረ ማርያም እባላለሁ፣ እመቤቴ እንድትሰጠኝ የምፈልገው ማረፊያ ቤት ነበረ። ስለዚህ ባላሰብኩት ሰዓት ብዬ እያለቀስኩ ስለሰጠኝ እመቤታችን ቤት ምኖርበት ሰጥታኛለችና፣ መብራንን አመስግኑልኝ ሁለት መቶ ብር አስገብቻለሁ ይላሉ።